የታሪካችን እና የማንነታችን መገለጫ የሆኑትን ጥበባት ና ባህል መጠበቅ ና ማበልጸግ ይገባል ሲሉ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ተናገሩ። ሁለተኛው የምስራቅ አፍሪካ የጥበባት ና ባህል ፌስቲቫል በአዲስ አበባ ኢንተርናሽናል ኮንቬንሽን ማዕከል እየተካሄደ ነው። በለጠ ታረቀኝ ተከታትሎታል። ሕዝብ ትስስርን ማጠናከር ዓላማ ያደረገው ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ጥበባትና ባህል ለቀጠናዊ ትብብር በሚል መሪ ሀሳብ በአዲስ ኢንተርናሽናል ኮንቬንሽን ማዕከል በይፋ ተጀምሯል። መርሃ ግብሩን በይፋ ያስጀመሩት ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ባህልና ጥበባት አንድ ማህበረሰብ ማንነቱን፣ ታሪኩንና እሴቱን የሚገልጽባቸው ውድ ሀብቶች በመሆናቸው መጠበቅና ማበልፀግ ይገባል ብለዋል። አፍሪካውያን የጥንታዊ ሰው ዘር መገኛ ብቻ ሳይሆን የጥንታዊ ባህሎች፣ ቋንቋዎች፣ ቅርሶች፣ ጥበቦች፣ ብዝሃ ህይወትና ሰለጣኞች መገኛም በመሆናችን ዓለም ሁሉ አፍሪካ ነው ማለት ይቻላል ሲሉ ነው የገለጹት። ብዝሃነት ለአፍሪካ መልኳም ታሪኳም ነው የተለያዩ ቋንቋዎችን መናገር፣ በልዩ ልዩ ባህሎች ውስጥ ማደግ፣ ከተለያዩ እምነቶች ጋር መኖር ለእኛ ለአፍሪካውያን ጌጣችን ነው። አዲስ ነገር አይደለም። ስሪታችን ብዝሃነት ነው። ህዝቦቻችን፣ ባህሎቻችንና ቋንቋዎቻችን ሰው ሰራሹን ድንበር ይሻገራሉ። አገራችን ኢትዮጵያ አፍሪካዊት እንደመሆኗ የሰው ዘር መገኛና የህብረ ባህልና የህብረ ብሔር ማዕከል ናት። ከጎረቤት አገሮች ህዝቦች ጋርም ዘርፈ ብዙ ትስስር አላት ከምስራቅ አፍሪካ ህዝቦች ጋር በባህል ቋንቋ ታሪክ ስልጣኔ ሃይማኖት እንጋራለን ምክትል ጠቅላይ ሚኒስትሩ ሲናገሩ የፌስቲቫሉ መዘጋጀት ዜጎች አፍሪካዊ ማንነትን እንዲያጎለብቱ ከማድረጉም በላይ በምስራቅ አፍሪካ የህዝብ ለህዝብ ትስስርና የባህል ዲፕሎማሲን ለማጎልበት ሚናው የጎላ እንደሆነም ነው የገለጹት በምስራቅ አፍሪካ ሀገራትም ሆነ በሀገራችን የሚገኙ የብዛ ባህል ሀብቶች እና የጋራ መገለጫ የሆኑ ሴቶች ለህዝቦች አንድነትና መግባባት፣ ለልማትና ለዘላቂ ሰላም እንዲሁም ማህበራዊ ትስስርን ለማጎልበት የሚያስችል አቅም አላቸው። እንደ አንድ የምስራቅ አፍሪካ ማህበረሰብ መስራታችንን መቀጠል ይገባናል። ይሄ ለሁለተኛ ጊዜ የተዘጋጀው የጥበብና የባህል ፌስቲቫል ከዚህም አልፎ በምስራቅ አፍሪካ ሀገራት መካከል የህዝብ ለህዝብ ትስስርን በማጠናከር የቀጠናው ሀገራት የባህልና የኪነ ጥበብ ዘርፍ ዓለም ተገቢውን ቦታ እንዲያገኝ ያደርጋል የሚል ተስፋም ተጥሎበታል። እንዲሁም ሁለንተናዊ ንግድ የንግድ ትስስር እንዲጠናከር አስተዋጽኦ ከፍተኛ ነው። የባህልና ስፖርት ሚኒስትር ወይዘሮ ሸዊት ሻንካ በበኩላቸው ፌስቲቫሉ ለምስራቅ አፍሪካ ሀገራት ባህላዊ ምርቶችንና አገልግሎቶችን በማስተዋወቅ የገበያ ትስስርን ስለሚፈጥር ለዘርፉ ተዋናዮች መልካም አጋጣሚ ነው ብለዋል። ፌስቲቫሉ የባህልና ጥበብ ዘርፍን መሰረት በማድረግ ለምስራቅ አፍሪካ ሀገራት የጋራ ጥቅም መድረክን በመፍጠር ባህላዊ ምርቶችንና አገልግሎቶችን የሚያስተዋውቅና የገበያ ትስስር የሚፈጥር በመሆኑ ለዘርፉ ተዋናዮችና የማህበረሰቡ አባላት ፈጠራን የሚያጎለብቱ የባህል መግባባትና ማህበራዊ ትስስር የሚያጠናክሩበት ምቹ ሁኔታ ይፈጥርላቸዋል። ለተከታታይ አራት ቀናት በሚቆየው ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ከኢትዮጵያ በተጨማሪ ስምንት የምስራቅ አፍሪካ ሀገራት የባህልና ጥበብ ልዑክ ቡድናቸው እየተሳተፉበት ይገኛል።